እንደኩ አሰክረሽ እኮ ሴትም ወንዱም አሰክረሻል። ኤረ እንደ ምን ይሻለኛል? ጀግና የኔ ጀግና የኔ የቆራጥ ልጅ ብስ ማም ብድር ካልመለሰ ሰው ሰው አይደለም። ብድሩ መልሽው፣ አው ብድሩ መልሽው። ጀግና ነሽ፣ ብድሩ መልሽው። እንደ ከትላንት ወዲህ አንቺ ላይ ጥባጥ በተጫወታ፣ አንቺ ደግሞ ዛሬ በሶ ተጫወቺ። እሰየኔልህ እልደ ይኔ ማር እንደ ሁሉ ነገር፣ እሰይ! አቤተ ቤተ አቤት አቤት አቋሟ ታት መሲልይኔ ማር ቤቷ በና ሰብስክራይብ ላይ ሼር አድርጓት። በጌታ ልለምናችሁ ቤቷ የሄርሜልየ ቤት ሰብስክራይብ ላይ ሼር አድርጎ ለሚወዱ ሰዎች ጋር አድርሶኝ ሼር ሼር አድርጋችሁ እም ደግሞ ኮፕሊንክ አድርጓት። ግድ የለም ኮፕሊንክ አድርጓት። ከእኛ ኪስ አይደለም ከእጄ ከስልካችን ላይ ነው። ኮፕሊንክ ሼር፣ ሰብስክራይብ አድርጓት የኔ ውዶቼ ማሪያዎቼ። ኮንግራ ብያለሁ፣ አርባ ሺህ ገፍታለች የኔ እናት የኔ ንግስት።

ከዛ ባለፈ ደግሞ የከርሜላ ጋር የምታደርገው ነገሮች ደስ አይልም። ከርሜላን አስፈላጊ ከሆነ ትወጋለች። ተግባባ። እኔ ደግሞ በጣም የለፋውባት እናትም አባትም ሆኜ ያሰደኳት ታናሽ እህቴ ናት። ልትወጣጠርባት፣ ለአንተ ልትጎዳ፣ ኢግኖር የምታረጋት ነገር፣ ቴክስት ማትመልሰው ነገር፣ ስትደውል እሷ እንደ ልብ ማታገኝህን ነገር አስተካክል። ተግባባል። ሴቱ ጓደኛን ተማምነ ከሆነ ከመሳቅ ውጭ ምንም አያግዘም። ገባህ? እንዲህ ነው የምልህ፣ አሳያለሁ። መወጋት ካለብህ ትወጋለህ። በህቴ ፊት ዝም ያልኩህ ለዛ ነው። ሁለቱም ደግሞ ቢገጥሙኝ ስምኛ? እንዴ ሁለቱም ቢገጥሙኝ፣ እኔ አደል እንደዚህ የሰፈር የስምትን ወጠጤ የደበደብኩና እሱን ስለማያውቁ ነበረ። ይሄን ቀለበት ማለት ነው ለኤዱ እዚሁ ጋር ተንበርክ ከ ታስርላታለህ ማለት ነው። አፍጥነው አንተ እቴሌ የምትወጣጠር ሰው አይደለም። ዝቅ ብላ ተንበርክ ከ ለኤዱ የምታስርላት ይሆናል። ከዚህ በላይ አቅም ያለኝ ሰው ነኝ እኔ። ቀልበት እንዳንተ እንደዚህ ላደርግላት ነገር የለም። አቅም ያለኝ ሰው ነኝ። አንተ ላይ ጣላት እንጂ እሷ ለባድ እንደምድራት እኔ ነበርኩ ማውቀው። እሱ አላት እንደዚህ የምታስልቀኝ። አብሪሽ ከሱ ጋር ከዚህ በላይ አትቀየም ይሻላል። የሚለህን አድርገው። እኮ ሰላም፣ ሰላም ውድ ቤተሰቦች እንዴት ናችሁ? እንኳን በሰላም መጣሽ። ዛሬ ከእህቴ ጋር መጥቻለሁ። ያው አብርሽ እህቴን እያስከፋት ነው እና ያለውን ነገር መነጋገር አለብን ብዬ አስባለሁ። በጣም እያስቀየማት ነው አይደል? ግን እኮ እኔ ሁሉንም ነገር ፈተዋለሁ ላይ ሳጦር ሽ እኮ ኃላፊነቱን እሱ እንደፈለገ አንቺ ላይ ተጫውቶ ምናምን ሚሄድ መሰለኝ። ትንሽ ጊዜ ነው በቃ ለዛ ብቻ ታገስ ከምትቀያየም ብዬ እኮ ነው። አይ ወንድም የሌለሽ አይነት ነገርም አይነት ስሜት ተሰማው መሰለኝ። ነገር ምናምን ከሚመጣ እኔ ትንሽ ሄጄበት ከዛ አንተ ታስተካክለዋለህ ብዬ እኮ ነው። ታላቅ ወንድምሽ አይደል? አንተኛ የምታዳምጪኝ ይገባል። እንደዚህ እሱ የወደድሽው ወንድ ልጅ ነው አይደል? እንደ እኔ ወንድ ልጅ ሆኜ መረዳት ሞክራለሁ። እሱ ደግሞ በዚህ ልክ ሊለጠጥብሽ አይገባም። ቆንጆ ነሽ። ስለዚህ ያለውን ነገር እሺ ይልሻል። ፍቅሩን ቢሆን ትጀምራላችሁ። ከዛ ባለፈ ደግሞ እሱ ማንም ማስቀየም ካለብኝ እኔ ያስቀይመዋል ነው እኔን የመሰለ ወንድም እያለሽ ምንም እሱ የሚወጣጠርበት አንቺን የማይፈልግበት አንቺን ግኖር የሚያደርግበት ነገር አሳየዋለሁ ዋጋውን ማለት ነው ጸባይ ባለው መልኩ ለማናገር ሞክራለሁ ከዛ ባለፈ ደግሞ የሚወጣጠር አልፈልግም እንደዚ አይነት ነገር የሚያሳየኝ ከሆነ ደግሞ አሳየዋለሁ አቅሜን ማለት ነው ገባሽ እሺ ግን በናትሽ እንዳትጣላት ምንም መጣላት ምናምን አያስፈልግም በጸባይ ሄድበታለው ከዛ ባለፈ ደግሞ

የሆነ ጉዳይ ላውራ ነበር። ስነስርት ምስ የሆነ ጉዳይ ላውራ ነበረ። አንደኛ ብንከባበር ደስ ይለኛል። ከዛ ባለፈ የኤደን ታላቅ ወንድምህ ነኝ። ትንሽ አስቸግረዋታል መሰለኝ። በምን ጉዳይ? ኤደን ታላቅ ወንድሟ ነኝ። እሷ እንደምትወድ ታውቃለህ አይደል? ታውቃለ አልነገርሽውም። በጸባይ ላናግርህ ነው የፈለኩት የመሳብ ምናምን ነገር እንዲያቆሙና በጸባይ አናግርሀለሁ። ምንድነው ጉዳዩ? እህቴ ላይ በጣም እያፈላ እንደሆነ አይነት ነገር ስሜት እየተሰማኝ ነው። እሷ ደግሞ እኔን የመሰለ ወንድም አላት። ገባ። ቆንጂ ናት። ትበዛባሀለች ዚ አን ትያለኩምገር ያውቅ። ተረጋጋ። መጀመሪያ ነገርኩሽ እኮ ቁም ነገር ማያውቅ ከሆነ ቁም ነገር የሚያውቅበትን መንገድ አሳየዋለሁ። ገባ። አሁን የምትስቅበት ነገር ምንም እንዲገባኝ አልቻለም እ ምን ማድረግ እንዳለብኝ አውቃለሁ። ከዛ ባለፈ ደግሞ አንተም ቢሆን አይ ቲንክ ምን ሆነ ወንድም ምንም አልገባችሁኝም። ወንድ ልጅ አስር ያስቅም። በእናትህ እንደምታዳምጠኝ እኮ ነው። አዳምጠኝ ዝም ብለህ ጥርሳት አብዛ። እንደዚህ አይነት ሰው ስጀምር አንቺ ከእዚህ አይነት ሰው ፍቅር ያዘሽ እንደ እኔ ወንዳታምጪም እንደ አንቺ ነሽ። የምታሰድቢው እንደዚህ አይነት ሰው ፍቅር የሚይዝሽ አንቺ፣ ዝም ብሎ እንዲህ ከሚገለፍጥ ሰው ነው ፍቅር የሚይዝሽ። ለማንኛውም ወደ ገደለው ስገባ ትወዳለች ታውቃለህ እኛ ወንዶች ደግሞ ሴት ሲወደን የምንሆነው ነገሮች አሉና እና እንደዚህ አይነት ሰው ደግሞ እንድትሆን አልፈልግም። እንደምትወድ ካወቅክ አንተ ለእሷ የምታሳያት ፍቅር ክብር ነው እንጂ ንቀት ምናምን ነገር ልታሳያት አይገባም። ተግባባል እኔን የመሰልኩ ወ አስፈላጊ ከሆነ ደግሞ አብሪሽ። ይሄ እንግዲህ የሚገባ ሰው ከሆነ ይግባ። ይሄ እንግዲህ ዳር ዳሩ ንግግር ለአንተ የሚገባ ከሆነ ይግባ። ዝም ብለህ አትሳቅ። ዋናው የገደለው ግባ። ይሄ እንግዲ ለንተስ ምክር ነው እንጂ እኮ ይሄ ድራማ አይደለም። በደንብ ስማ። ትኩር ብለ በደንብ ስማ። የሆድ ምንድን ብቅል ያወጣላሉ። እንግዲህ እችን ቅኔ ያዝ፣ እችን ቅኔ ያዝ፣ በደንብ ቅኔ ያዝ እችን የሚያኮራ ወንድም ስላላት ማንም ሰው የሌላት ምናምን አይነት ስሜት ተሰምቶ ሴት ልጅ ስለሆነች ምናምን ነገር የምታሳይ ፍቅር አለ ኖርማል። እንደ ጓደኛሞች እንዳልሆናችሁ ግልጽ ነው። ና ማለት ጓደኛሞች ምናምን እንደሆናችሁ ነግራኛለች። ግን ደግሞ ያንተ ለአንተ ያላትን ፊሊንግ እያወቅ እንዳላወቀ ምናምን የምትባትተው ከዛ ባለፈ ደግሞ ከርሜላ ጋር የምታደርገው ነገሮች ደስ አይልም። ከርሜላ ግን አስፈላጊ ከሆነ ትወጋለች። ተግባባ መሆን እንዳለበት እኔ ምን አቅላት አለው እሷን በቶሎ ነግሬሻለሁ። አንድ ነገር ቁም ነገር በምን አይነት መንገድ ማሳየት እንዳለብኝ ለማሳየት እሞክራለሁ። ገባሽ? እና ደግሞ ምን አለ መሰለክ አንዳንዴ እኛ ሴቶች ሲፈልጉ ምናምን በሚሰማን ስሜቶች ትንሽ ከባራቸዋ ልክ የሆነ ማለት ሴት ልጅ ቅድመ ቅድማ ስትወደ አን ጓደኛውን ወንድም ሁን፣ እኔ ደግሞ በጣም የለፋውባት እናትም አባትም ሆኜ ያሰደኳት ታናሽ እህቴ ናት። ልትወጣጠንባት ባንተ ልትጎዳ ኢግኖር የምታደርጋት ነገር፣ ቴክስት የማትመልሰው ነገር፣ ስትደውል እሷ እንደ ልብ የማታገኝህን ነገር አስተካክል። ተግባባን።

በጣም ተናናቅ። እንደዚህ አይነት ሰው ደግሞ እንደሆነ አልነገርሽኝም። እፈጭ እዚህ ጋር ነጭ ቲሸርት የለበስከውን ጥቁር አስለብሼ ነው። ቤት አትገባትም። ይሄ ወርቅ ምናምን እጅ ላይ ያለውን ነገር አታገኘውም። ማታ ቤት ስትገባ እንዴት እንደምፈጭ ይሄ ቲሸርት ስለለበስክ ነው። አንተ ሰውነት ውፍረቱ የአንተው ውፍረት ነው። እኔ በጣም ከቴኳንዶ በላይ ደግሞ ጂም የሰራው ሰሆን ይገባል ዝቅ ብለህ ቀበትን ምናምን ማለት ነው። ዝቅ ብለህ ቀለበቱን ታስርላታለህ። አይ ለምን እንዴ? እኔ ነጭ ትሽርት ስለለበሰ ነው። እስካሁን ራሱ ስለሚገባኝ የወንድ ልጅ ባህሪ ስለሚገባን ማለት ነው። እኛ ነጭ ትሽርት ስለብሳ አንዳንዴ ምንም ልንነካ አይገባም። ገባሽ? ለዛ ነው እስካሁንም ያለካት እንጂ ይሄ እሱ እንደሚገለፍጠው ምናምን አይነት ነገር ከሆነ ችግር አልነበረውም። ገባሽ? ግን አሁንም ቢሆን አንቺም ብዬ ነው እዚህ ጋር ቁጭ ያልኩት። ማንኛውም ወንድነቴን በጣም እየተፈታተነኝ ስለሆነ አንድ በሉት ይታናግሩ። ነገር ካለ አናግሩ አለበለዚያ ደግሞ ዝቅ ብለህ ቀለበቱን እያየው ገባ? ቀለበቱን ታስርላታለህ። ዝቅ ብለህ አንቺ ነሽ እኮ የምታስኒቀኝ። ዝቅ ብለህ ቀለበቱን

ከመገልፈጥ ውጭ ምንም የሚያመጣው ነገር የለም። ነገ ያስለቅሻል፣ ይ አብሽ ነገ ያስለቅሻል። ከሱ ጋር አይደል ትቀበጥ ነገር ሰረ ብረ ወይ ከከበች ለማንኛውም፣ ወንድ ነኝ ብዙ አትሳሳቅ፣ በናት በጣም ወንድነት ተሳጠንከኝ ነው። ዝቅ ብለህ ቀለበት ሰርላት ልክ ጭራሽ ቁጭ ማለት ጀምርክ፣ ምን እንደ ምናምን ትላለህ። ዝቅ ብለህ ስነ ስርዓት። ከዛ ባለፈ ስደውል ስልክ አንሳላት። ገባ? ይህ ጓደኝነት ምናምን ነውለታ። ሁለታችሁ ጓደኝነት ኖርማል አይደለም ገባ?

ጋ እንደዚህ ይዘኝ ምናምን አይደለም፣ ወንድሜ። ምን ማድረግ እንዳለብኝ እኮ ስነ ስርዓት ልብስ ሊገቀኛም እስካሁን ነው። ምን ማድረግ እንዳለብኝ ገባ? ሴቱ ጓደኛ ከሆነ ምንም አያግዘህም። ገባ? እንዲህ ነው መወጋት ፊት ለዛ